በስማ አብ ወወልድ ወመንፈስ ቅዱስ ካህዱ አምላክ አምን ስንኪሳር ዘወር ሀ ያካትት 26 አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም ያካትት 26። በዚች ዕለት፣ ኦዝያ ይባል የነበረ እውነተኛ ነቢ ሆሴ አረፈ። ዳግመኛ ይህ ነቢ በአራቱ የይሁዳ ነገሥታት ዘመን ትንብት ተናገረ። ልህም ኦዚያን፣ ኢዮአታም፣ አካዝ፣ ህዝቅያስ ናቸው። በትንቢቱም ድንቆች ስራዎችን ተናገረ። የእስራኤልንም ልጆች ገሰጻቸው። የአመንዝራ ልጆች ብሎም ጠራቸው። እግዚአብሔር ቁጣውን ከርሳቸው እንዳይመልስ አስረዳቸው። እንዲህም አለ። የእስራኤል ልጆች ቁጥራቸው እንደማይፈርስና እንደማይቆጠር የባሕር አሸዋ ቢሆን ከጥቅት በቀር አይተርፍም አለ። ስለ አይዛ በእግዚአብሔር ማመን ተናገረ። እንዲህም አለ እኔ ወገኖቼ ያልሆኑትን እጠራቸዋለሁ እነርሱም ይሰሙኛል። ዳግመኛ ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለመዳናችን ስለ ትንሣኤውም እንዲህ ብሎ ተናገረ። እሱ በመከራ ገርፎ ያድነናል፣ እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛ ቀን ነው። በሦስተኛውም ቀን ድነን በእሱ ፊት እንነሳለን እግዚአብሔርንም አውቀን እንከተለው ዘንድ ስለ ሞት ስልጣን መሻር ስለመቃብርም መቃብርም መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘህ ማስቀረትህ መቃብርስ ድል መንሳትህ ወደት ነው። ትንቢትን እየተናገረ ሰባ ዓመት ያህል ኖሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሆን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። የከበረ ሳዶቅ። በዚችም እለት የከበሩ ሳዶቅና ከእርሱ ጋር የሆኑ ሁለት ሺህ ስምንት ሰዎች በሰማዕትነት ሞቱ። ይህንን የከበረ ሳዶቅን ለፀሐይ ይሰግድ ዘንድ የፋሬስ ንጉሥ ብርህም ፈልገው፣ ቅዱሱም ለፈጣሪ እንጂ ለዚች ለምትታይ ፀሐይ ሊሰግድ ክህነቴ ማጸን አልመጣሁም ብሎ መለሰለት። ብርህም ንጉሥም መልሶ ለዚች ፀሐይ አላትን? አለው። ቅዱስ ሳዶቅም ዓለሙን ሁሉ የፈጠረ ክርስቶስ አምላክ ነው አለው። ንጉሡም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቁሞ ወደ እግዚአብሔር ጸለየ። ከዚህም በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላይ ወረደ። ከዚህ ያሉትም ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያንን ብለው ጮኹ። ንጉሱም ሁሉንም ራሶቻቸውን በሰይፍ እንድቆርጡ አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ቁጥራቸውም ቁጥራቸውም ሁለት ሺ ስምንት ነፍስ ናቸው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን። አምን የካቲት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሆሴዕ ነቢይ ከ12ቱ ደቂቀ ነቢያት፣ ቅዱስ ሳዶቅ ሰማዕታት ከሳዶቅ ጋር ተሰየፉ። ወራይ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዓዝ ሐይቅ፣ ቅዱሳን ሰማይታት ናግራን፣ አቡነ ሰላማ ከሳተ ብርሃን። ኑ ወደ እግዚአብሔር ቤት እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መትቶናልና እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል። በሶስተኛም ቀን ያስነሳናል፣ በፊቱም በህይወት እኖራለን። እንወቅ እናውቀውም ዘንድ እንከተል። ሆሴዕ ምዕራፍ ስድስት ቁጥር አንድ እስከ ሶስት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለገሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ ማቅርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ በጽማን ደናግል እንደሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰብሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግእዝ ወደ አማረኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። አሜን። ይቆየን።